አ ሀኒዬ፣ ሀሴ አንተ ሀሴር፣ አቤት ፋዘርዬ፣ ምን ሆናችኋል? ኧረ ምንም አልሆኑም። ሀኒዬ አንቺ እንኳን ተረጋጂ እስኪ። እሺ አባዬ ይረጋጋሉ እረህን እየተረጋጊ ልጆቹ ምን ሆነዋል? ተረጋጋው፣ እኮ አባዬ አላየሁትም ነበር እንዴ? ቆይ ግን ሜሮን ከባሹ ጋር ፀብ ነው ትትላል ነበር እንዴ? እየተጫወትሽብኝ ነበር ማለት ነው። ይሄማ በፍጹም አይሆንም። እሺ አሁን ደግሞ ምን አድርጊ ነው የምትይው? እርግብ የት እንዳለች እንድትነግርኝ ይፈልጋለሁ። ወይ ሞታለች አልሽኝ። እርግጠኛ ነሽ ወይስ ውሸትሽን? አዎ የት እንዳለች ንገሪኝ። እኔ ያለ ልዳት ላምጣት። ሆን ብለሽ እንደደበቅሻት እርግጠኛ ነኝ። እኔ ምንም አላውቅም። በቃ ኑሮ እንዴት ነሽ ሜሮን? እንዴት መጣሽ? ምን ነው መምጣት አልነበረብኝ? አይ እንደዛ ማለት አይደለም። ቁጭ ብለን ማውራት እንችላለን ሜሮ እኔ ለጸብ አልመጣሁም። እና ለምን መጣሽ? ቤትሽ በጣም ታምራለች። እና ቤቴን ለማየት ነው የመጣሽው? አይ ሳያት ስለወደድኳት ልንገርሽ ብዬ ነው። እኔ ጨንቆኛል። ቆይ ለምን እንደመጣሽ ንገሪኝ። ምን አስጨነቀሽ? ሜሮ ለጸብ እንዳልመጣሁ እኮ ነገ ሊሻለው እኮ። ታዲያ ለምን እንደመጣሽ አትነግሪኝ? ስለ ባዩሽ እንድትነግሪኝ ይፈልጋሉ። ምን? ወይዘሮ ባዮሽ እና የእርግብ ጓደኛ ተገናኙ እሱንም በድብቅ ሲያወሩ ወይዘሮ ሜላት እየሰማቻቸው ነበረ ወይዘሪት ባዩሽ የእርግብን ጓደኛ ምንድን ነው ያለቻት የት ነች እርግብ ያለችበትን ካልነገርሽኝ አጠፋሻለሁ እገልሻለሁ እያለች እየዛተችባት ነበረ ይሄንን ወይዘሮ ሜላት ወይዘሮ ባዩሽን እየተከታተለቻት ነበረ የት እንደምትሆን ምን እንደምታደርግ ምን እንደምታወራ እየተከታተለቻት ነበረ። እናም የእርግብን ጓደኛ ምንድን ነው እያወራሻለችው ለካ ከኔ ጀርባ ጠላቴና፣ ትያለች ከእሷ ጋር እየሰራች ነበረ ብላ እጅግ በጣም ተናዳ ነበረ። በኋላ ላይ ግን እቤት ሂዳ ሁሉንም ነገር ተከተላት፣ ሂዳ አጣራች። ከጣራችን በኋላ ምንም እንደማታደርግ ከእሷ ጋር ትነግራታለች። ከባዩች ጋር ምንም አይነት ሴራ እየሰራው እንዳልሆነ ብላ ስትነግራት፣ ነገር ግን እሷ አልተዋጠላትም። ስልኬ ንንኪ ስለ እኔ ስለ ባዩሽ የምታየው ካለ ልታግዢ ከፈለግሽ ንገሪኝ ብላ ወይዘሮ ባዩሽ ከቤት ትወጣለች። ወይዘሮ ባዩሽ ወይዘሮ ሜላት ከቤት ትወጣለች ከእርግብ ጓደኛ ቤት ማለት ነው የእርግብ ጓደኛ ወይዘሮ ባዩሽ ደውላ ስትላት ስታስፈራራት ምን ስትላት እጅግ በጣም ተጨንቃለች፣ ፈርታለች። ምክንያቱም ባዩሽ ለማንም እንደማትመለስ ያውቅ ታውቀዋለች ማለት ነው። ሰላም ሰላም! ጤና ይስጥልን ውድና የተከበራችሁ የኑይቱ ቤተሰቦች ሰላማችሁ ይብዛ በያላችሁበት። ቤቱን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ድራማውን ለማግኘት የዶል ምልክቷን ይጫኑ። ስለምታበረታቱን ስለምትሰጡን አስተያየትና ላይካችሁ፣ ሼራችሁ እጅግ በጣም እናመሰግናለን። ላይክ ሼር ሰብስክራይብ። አሁንም አይላለውኝ። ወይዘሮ ሜላት ባዩሽን ልታጠፋት እንደምትፈልግ በደንብ ነገራታለች። እሷም እያደረገች ነው ያለችው። ወይዘሮ ባዩሽ ሜላትን በፍጹም ትከታተለኛለች ብላ አላሰበችም። ልታሰብም አትችልም። ሜላትን አቃታለው ብላ ነበረ የምታስበው የእርግብ ጓደኛ ሜላትን የምታግዛት ይመስለኛል። ምክንያቱም በፊት ባዩሽ ጋር ተከራይ እያለች ነበረ የምታቃት። እናም ባዩሽ የቤት ኪራይ ስላልከፈለቻት ብቻ ቤቱን ልቀቂተ ብላት እንደነበረ እያስታወሰች ቤት ልቀቂ ባለቻት ቀጽባት ምንነሽ ነው የእኔ ልጅ ባዩሽ ግቢ ነው የማውቀሽ ብላ ወይዘሮ ሜላት ተናግራት ነበረ። ከናገረቻትም በኋላ አይ ባዩሽ ቤት ለቀቂ ተብዬ ስራ አጥቼ ነው ባዮሽ ለቀቂ አለችኝ እና ምከፍል ብር አጥቼ ነው ትላታለች። ስራ ምን ምን ትችይለሽ ስትላት፣ አይ ምንም የሚሆን ደግሞ ስራ ላማረት ነው ሸክም የሚሆን ስትል፣ እሺ እኔ ስራ ፈልግልሻለሁ ለአሁን ግን እንኪ ብላ የቤት ከራይ የሚሆን ብር ሰታት ነበር። እና ትልቅ ባለ ውለታዋ ስለሆነች የምታግዛት ይመስለኛል። ግን ደግሞ ፈርታለችም ባዩሽን። እጭ በጣም ፈርታታለች ማለት ነው ልጆቹ እዚህ ጋር እየተመካከሩ ነበረ፣ እየተነጋገሩ ነበረ። እማዬ የት ሄዳ ነው ሲሉ እማዬ የሄደችው ባዮሽ ጋ አክስቷ አክስታችን ጋር ነው። እንዴ ወይዘሮ ባዮሽ ጋር ማለታችሁ ነው ስትል ጠይቃለች። አና አዎ ሌላ አክስት ማ የለንም እኮ ሲሏት እንዴት እሷ ጋር ትሄዳለች? እሷ ጋ ሄደች ማለት እኮ ከባድ ነው። የሆነ ነገር ብታረጋት እማዬ ስትል ሰላም፣ በፍጹም አንዬ እማዬ እንደዚ አይነት ሰው አይደለችም። እማዬ አንዴ ስተት ትሰራለች። ለሁለተኛ ጊዜ ግን በፍጹም እስተፋን አደግሞ እናም ምንም ልታደርጋት አትችልም። አንቺ አታስቢ ች እንዴ እሷን እስገደለቻት ማለት እሷንስ ስየው ነገር ብታደረጋት እማዬ ትታሰራለች እንዴ ስትል በፍጹም እንደዛ አታደርግም ሲል ስት ሲሉ ይነግሯታል። ሀናም ተገርማ እናንተ ልጆች ምንድን ነው የምታወሩት ስትል ተጠይቃቸዋለች። ሀና አትጨነቂ፣ እውነቷን ነው ሰላም ብሎ ምናሴም ሊያረጋጋት ይሞክራል። እሷ ግን እጅግ በጣም ተጨንቃና ፈርታ ነበረ ያለችው ማለት ነው። ምክንያቱም አንድ ነገር አድርጋት ብትታሰርስ በሚል ፍራቻ እጅግ በጣም ተጨንቃለች ማለት ነው። እና ወይዘሮ ሜላት እንደምታስ መታ እናገራት እንትን ብላለች። የምታግዛት የምትረዳት ይመስለናል ውለተዋን እያስታወሰች ትገኛለች ። ሜላ የእርግብ ጓደኛ ተብዬዋ ማለት ነው። ውለታዋን እያስታወሰች ነበረ ምን ምን እንዳደረገችላት። ያው በክፉ ቀን የተዋለ ውለታ ስለማይረሳ ማለት ነው እና አብረን የምናየው ይሆናል። አሲር ወደ ቤት አሲር አሁንም እየጠጣ እየሰከረ ይገኛል ማለት ነው። ምክንያቱም በሃንዬ አሁንም ውስጡ ተነክቷል እና ሳክሮ አባባ ኖላዊ እየፈለጉት ነበረ። ቱቦ ስር ሳይቀር እየፈለጉ በፍለጋ ላይ ይገኛሉ። ነገር ግን ሊያገኙት አልቻሉም ነበረ። መስጨረሻ ላይ ግን የሆነ ቦታ ቁጭ ብሎ እየጠጣ ያገኙታል። እናም ይዘውት ይሄዳሉ። ይዘውት ሲሄዱም ወደ ቤት በቃ ሰግሮ ጠጥቶ መተኛት መስከር ሆኗል። ስራው መጠጣት መስከር ስለሆነ እቤት የሚሄዱ ስልክ እንኳን ሲደወል አጎቱ የተምቹ አጎት ደውሎ አባባ ኖላዊ አንስተውት የት ነው ያለ ተምቹን አገናኙ ሲሉ አባባ ኖላዊ በጣም ደንግጠው ወይኔ አሁን ምን ልል ነው ብለው ውሸት ተናገሩ። ሲተኙ ሲነሳ እኔ እናገናኝሃ አለው። ችግር የለውም አሁን ተኝቶ ነው አሲር እና ያገናኝሃል ይለዋል። ስልኩ ተበላሽቶበት ይሆናል ምናምን ይለዋል። ወይኔ እድሜ ለእናንተ ከእናንተ ጋር የዋልኩኝ ውሸታም ሆንኩኝ እያሉ አባባ ኖላዊ እጅግ በጣም ይጸጸታሉ፣ ያዝናሉ። ነገር ግን እሳቸው ምንም ማድረግ አይችሉም ነበረ። በኋላ ላይም አሲር ከእንቅልፉ ናቅቶ ወይኔ ምንድን ነው አሲር ወንድሜ፣ እኔ ቢሆን ኑሮ አይተወኝም ነበረ፣ እኔ ግን ታውኩት እያለ እጅግ በጣም ይበሳጫል፣ እጅግ በጣም ይበሳጫል። በኋላ ላይም ምግብ እየበላ እያለ ወጥቶ ሄዶ እሱን ፍለጋ ይጀምራል ማለት ነው። አባባ ኖላዊም ተከትለውት ፍለጋ ይሄዳሉ፣ ነገር ግን ሊያገኙት አልቻሉም። ሀኒቾ በቤት ሂዳ እሱን ፍለጋ ሲንከራተት ውለው በቤት ቁጭ ብላ ነበረ። በኋላ ላይም እንደምታዩት አባባ ኖላዊ እና አሲር ይመጣሉ። አሲርም ሲመጣ በጣም ደነገጠ። እሷም እሱም እጅግ በጣም ደነገጡ። ምንድን ነው ለምንድን ነው ሁለታቸውም እጅግ ለፊቅ ምንድን ነው እያሉ አባባ ኖላዊ ይጨነቃሉ። መጨረሻ ላይ ግን እሱ አሲር እኔ መሄድ አለብኝ ብሎ ይሄዳል። አንዬ ግርር ብላ ነበረ የቆመችው። ምንድን ነው የተፈጠረው ብለው አባባ ኖላዊ እሺ፣ አንቺ እንኳን ንገሪኝ ሲሉ በፍጹም ልትነግራቸው ፈቃደኛ አልነበረችም። በኋላ ላይ አሲር ይሄዳል። እሷም ወደ ቤት ሄዳ ማምሰላሰል ጀመረች። ምናሴ ምንድን ነው ምናምን ሲላት ስለ ፍቅር ነገር መሰለኝ ታወራለች ማለት ነው። እስኪ አብረን ቀጣዩን የምናይ ይሆናል። ውድ ቤተሰቦቻችን ውድ ቤተሰቦቻችን እናንተም እስኪ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቀጣዩን ክፍል የምናይ ይሆናል ማለት ነው። እና ለምናሴ ልታዋራው እየሞከረች ነበረ። ምን ሆነሽ ነው የተጨነቅሽው? ቆይተሻል መጨነቅ ከጀመርሽ። ነገር ግን ምን እንደሆነሽ ልትነግሬ ፈቃደኛ አይደለሽም እያለ እያስጨነቃት ነበረ። ውድ ቤተሰቦቻችን ላይክ ሼር ሰብስክራይብ አድርጉ።